ራቆት የሚደንሱባቸው ቦታዎች ማለት ነው። በጣም የተንዛዛ ነው። እዚህ ከተማ ላይ ከዚህ በላይ የኃጢአት ከተማነት አለ ወይ ብለው የሚሞግተው አሉ። ብዙ ወጪ ወጥቶበት ነበርና ምንም እንኳን አንበሳ ባይመስልም የወጣበት ገንዘብ አንበሳ ያደረገዋል። በአመት ከ50 ሚሊዮን ውዝም ሀፍናውር ውስጥ ጥቅቅ ያለ ባልና ሚስት ሆኖ የሚወጣባት ከተማ ናት ኤረኛ ነው ምትሩ ጭምቱ ሰውዬ እብድ ብሎ ለሊት ላይ ታገኙታላችሁ። what happened here stays here ይላሉ። 150 ሺህ 513 በላይ ሆቴሎች አሉ። ሰላም፣ አሁን የምንገኘው ላስ ቬገስ ከተማ ነው። ላስቬገስ ከተማ ገራሚ ነች። ፈረንጆች ምን የሚሉት ነገር አላቸው ላስ ቬገስን በተመለከተ፣ ኒዮን ካፒታል ኦፍ ዘ ወርልድ ሲ ስላሉ ማለትም በመብራቶች በጣም ያሸበረቀች በዓለም ላይ ቁጥር አንድ ከተማ ከተሞቿ፣ ጭፈራዎቿ መቆሚያ የሌላቸው ልዩ ናት ለማለት ነው ሲያቆለማምጡት። ግን ይሄ ብቻ አይደለም። ኮንትሮቨርሻል ደግሞ ስም አላት ወይም አወዛጋቢ እንበለው ሲን ሲቲ ትባላለች። አንዳንዶች ደግሞ ፌ አይደለም ሲን ሲቲ ማለት ደፋን ሲቲ ነው መባል ያለባት የሚል ሙግት ይይዛሉ። ሲን ሲቲ ለምን ተባለ የሚለውን ግን እንመልከተው። ሲን ሲቲ ወይንም ደግሞ የኃጢአት ከተማ ሊያስበላት የቻሉት ነገሮቹ ከ1931 ገደማ ጀምሮ ቁማር ሌጋላይዝ ተደርጎ ተፈቅዶ የሚካሄድባት አገር ነች። ስለዚህም ከድፍን ዓለም ከድፍን አሜሪካ ይሄ ሁሉ ሕዝብ እየተሰባሰበ እየመጣ የሚጎበኛት አንዱ ቁማርን ፍለጋ ነውና ባይ ዘ ወይ በአመት ከ50 ሚሊዮን በላይ ጎብኚዎች መቶ ይጎበኘታል ላስቬጋስን። ዩ ካን ኢማጅን ይሄ ብቻ አይደለም። ሌላኛው ደግሞ የኃጢአት ከተማ አንዱ ወይም ሲንሲቲ አስፋራት ምንድን ነው? 24/7 ቀንና ሌሊት ያለማቆም አልኮሆል የሚሸጥባት የሚጠጣባት፣ የሚሰከርባት ከተማ ናት። ስለዚህ ይህም ራሱ አንዱ የኃጢአት ከተማ የሚል ስም ያስጥ ታታል በዚህ በተጨማሪ ደግሞ the wedding chapel of the world ትባላለች። ማለትም የምትጋባበት በፍጥነት of course ደግሞ በፍጥነት መለያየቶች የሚያስከትል ማለት ነው። ይሄን በተመለከተ አይ ሚን ቬጋስ ዩኒክ ነው ታውቃላችሁ። 24/7 ቀንም ለሊትም ድራይቭ ስሩ ጭምር ሄዶ መጋባትና መፈራረም እንደሚቻል ሌጋል ነው፣ አክሰፕታብል ነው። ይሄ ማለት ድራይቭ ስሩ ሊሆን ይችላል ዊዝን ሀፍ ና ወር ውስጥ ጥቅቅ ያለ ባልና ሚስት ሆኖ የሚወጣባት ከተማ ናት። አንዱ ገራሚነቱ ይሄ ነው። አንዳንዶች ደግሞ ምንድነው ለዲቮርስም ወይም ለፍቺም ስለሚያፋጥን ይሄ ነገር ለሲንሲቲ የሚል ሙግት ውስጥ አንዱ የሚከቱባት ይሄንን ምክንያቷን ነው። ሁለት ሌሎች ምክንያቶች በሲንሲቲነቱ ላይ የሚመጣባት አንዱ ምንድን ነው ይሄ የአደልት ሾው የሚባለው ስሪፐሮች ጋር መሄድ ምናምን አሚን? ዚስ ኢዝ ዌር ኢትስ ኢንቬንትድ ማለት ይቻላል እዚህ ነው እንዳለ ያለው። አሁን መንገድ ላይ ስትሄዱ ምናምን ቬጋስ ላይ እንደምታዩት ነው፣ ካርድ ይሰጣቸዋል እንደዚህ ስትሪፐር ቤቶች ወይም ሴቶች ወይም አንዳንድ ቦታዎች ደግሞ ወንዶች ራቁት የሚደንሱባቸው ቦታዎች ማለት ነው። በጣም የተንዛዛ ነው እዚህ ከተማ ላይ ስለዚህም አንዱ ይሄ ከዚህ በላይ የኃጢአት ከተማነት አለ ወይ ብለው የሚሞግተው አሉ። ሌላው ደግሞ ላስ ቬጋስ አንድ ቫይብ አላት፣ ዋት ሃፕንስ ሂር ስቴይስ ሂር ይላሉ። ማለትም ምንድን ነው? ስስ ለምሳሌ አንደኛው በሌላ ሀገሩ ወይም ሌላ ከተማ በሚኖርበት ቦታ ጭምቶ ነው፣ በጣም ስርዓት ያለው ሰውዬ ኮ ሊሆን ይችላል። ቬጋስ ላይ ሲመጣ ግን ቫይብ ስላለ ስለሚባል እዚህ ሲመጣ ጤነኛ ነው የምትሉ ጭምቱ ሰውዬ እብድ ብሎ ለሊት ላይ ታገኙታላችሁ። ስለዚህ አንዱ ይሄም ሲንሲቲ አስብሎ የሚያስጠራት ጉዳይ ነው ማለት ነው። ሆቴሎቻቸው እሚግራርሙ ናቸው። ደ ቤስት ኦፍ ደ ቤስት ታገኛላችሁ። አንዳንድ ቦታ ደግሞ በጣም ጌሮ የሆነ በጣም የሚያስፈራ አካይም ደግሞ ይገኝበታል። ነገር ግን ሆቴልን ከአናስተነቀን ላስቬጋስ በጣም በጣም በጣም አስደማሚ የሆነ ፋክት ወይም እውነት አላት። እዚህ ላስቬጋስ ውስጥ ምን ያክል ሆቴል ሩም ይኖራል ብላችሁ ታስባላችሁ? አንድ ሺህ አስር ሺህ አምሳ ሺህ ምን ያክል፣ አንዳንዴ እኮ እንደው ተራ ቁጥር ይመስላል። ነገር ግን እንዳነበኩትና እንዳጣራውት ላስ ቬገስ ከተማው 150 ሺ 513 በላይ ሆቴል ሩሞች አሉ። 150 ሺ 513 ይነዋጣት ምን፣ ለምሳሌ አንድ ቀን ሩም ሳትቀይሩ፣ ማለት ሩም ሳይደገም፣ ዛሬ ዝኛው ክፍል፣ ነገ ዝኛው ክፍል እየታደረ እያንዳንዱን የላስ ቬጋስ ሩሞችን ላዳርስ ብትሉ አራት መቶ ዓመት ይፈጅባቸኋል። ኢትስ አንቢሊቨብል ስ ሚን ሻኪንግ የሆነ ፋክት ነው። ከዚህ ውጪ ከተማዋ የሌላት ነገር የለም። ስፊር በተመለከተ እዛ ሜጃ ያሳያችኋለሁ። በጣም በጣም በጣም የሚገርም የሰው ልጅ ቴክኖሎጂን የምታዩበት ነው። ነገር ግን አሚን እኮ ላስ ቬጋስ ዊዝን 5 ሚኒትስ ድራይቭ የፓሪሱን አይፍል ታወር ታዩት እና ዞር ስትሉ ደግሞ ዘ ኦልደስት የሮምን ወይም የድሮን የጣሊያንን ቦታ ትመለከቷላችሁ። አይ ዞር ስትላችሁ ደግሞ አንድ ሁለት ሚኒት ደግሞ ከነዳችሁ ደግሞ ፒራሚድ የግብፁ ቁጭ ቦታ ታገኙታላችሁ። ኤቭሪቲንግ ሃፐንስ ኢን ቬጋስ። እና ቬጋስ በእጅጉ በጣም አስደማሚ ነው። ግን እንደው ከፍ ብሎ ግን ብትመለከቱት ኢን ዘ ሚድል ኦፍ ኖዌር ምንም በሌለበት መሀል በረሃ ላይ ነው። ይሄ ላስቬጋስ የተመሰረተው ምክንያቱም የተመሰረተበት ዋናው ምክንያቱ በሳልት ሌክ ሲቲ እና ወደ ሎስ አንጀለስ ይሄድ የነበረው ባቡር በጣም ረጅም ርቀት ስለሆነ መካከል ላይ ቢበላሽ ምን ቢባል ለሰራተኞች ማረፊያ ነው ተብሎ በዛ የተነሳ ነበረ፣ ይቺ ላስ ቬጋስ የተመሰረተችው። ባይ ዘ ወይ ብዙ ነገር ላስ ቬጋስ ላይ ያለው የላስ ቬጋስ ስትሪፕ የምትባል ስትሪት አለች። አባውት ፎር ማይል ነች እዛ ስትሪፑ እዛ መንገዱ ላይ ነው እብደቱ ያለው ምን ያለው እና ብዙዎች ላስ ቬገስ ስትሪፑ ላይ ቀጨፈርን ይላሉ። ቴክኒክሊ ግን ላስ ቬገስ ስትሪፕ በጣም የገረመኝ ኢትስ ኖት ፓርት ኦፍ ላስ ቬገስ፣ ፓራዳይስ ኔቫዳ ውስጥ ነች ማለት ነው ያቺ ቦታ ላስ ቬገስ ስትሪፕ እንለዋለን፣ ነገር ግን ፓራዳይስ ኔቫዳ ነች። አንዱ ገራሚ ነገር በጣም ከተደረኩባቸው ነገሮች አንዱ ባይ ዲፎልት ተካስ የምንወስደው ነገር ትክክል ነው ማለት እንዳልሆነ ያየሁት። ሌላኛው በጣም የሚገርመው እዚህ መቶ ሲታይ አይደለም ግን በአጠቃላይ የሚገርመው ግን ምንድነው ሚን ላስ ቬጋስ ስ ብራይተስት ሲቲ ኢን ደ ወርልድ ሚን የሚንቀለቀለው መብራት አምፖል ኤልኢዲዩ የሚገርም ነው። እና የሚሉት ምንድነው ከስፔስ ላይ ተሆኖ በዓለማችን ላይ ከሚታዩት ቦታዎች በቀላሉ አይደንቲፋይ የሚደረጉት አንዱ ላስ ቬጋስ ነው፣ በመብራቷ ስለዚህ አይደለም፣ እዚህ አይደለም፣ በቅር ከስፔስ ላይ ሆኖ የምትታይ ተለይታ የምትወጣ ከተማ ናት፣ በምኗ በመብራቷ በማብለጭለጯ የመሳሰሉ ነገር ማለት ነው። አንዳንዶች ምን ይመስላቸዋል? ሰው እዚህ የሚመጣው ቁማር ለመጫወት ብቻ ይመስለዋል። አሚን በጣም በሚገርም ሁኔታ 60 ፐርሰንት ገደማው ሰው ብቻ ነው እዚህ ሲመጣ ቁማር የሚጫወተው። ፋክት ነው። ሌላውስ? ለኮንሰርት ይመጣል። በጣም ሴሌብሪቲ ሼፎች አሉ የሰርቲ ሼፎችን ሬስቶራንቶች ለመሞከር ይመጣል። ለፋሽኑ ይመጣል። በጣም ብዙ ኮንቬንሽኖች አሏቸው በተለይ በቴክኖሎጂ የመሳሰሉት ነገር ላይ እና ብዙዎች አሚን አባውት 40 ፐርሰንት ገደማ የግድ ቁማር ይጫወታል። ማታ አለ ለምሳሌ እኔ አንዴም አልሞክረውም አሚን ሌላ ምክንያት ኖሮኝ ወይም ሃይማኖት ወይም ምናምን ብዬ አልዋሽም። መበላትን ስለማልወድ ነው። ስለዚህ እንኳን አሁን ይቅርና ድሮ በጭቃ በየራሱ እንኳን አልጫወቱ ነበር። እንግዲህ ጭቃ አድቦድቦር ወዲሁን ይገኛል በጭቃ ብዬ መጫወት አልችልበትም ነበር እና የሚመጣ ሰው በሙሉ ለቁማር ነው ማለት አይደለም። ነገር ግን አንድ ቫይብ ግን አለው ዋትኤቨር ሃፕንስ ኢን ቬጋስ ስቴይስ ኢን ቬጋስ ይባላል። በተለይ ደግሞ እየመሸ ሲመጣ ቬጋስ እያበደች እየነጋላስ ነው የሚመጣው ስለዚህ አሁን የተወሰኑ ቦታዎችን በከተማ ውስጥ ድራይቭ እያደረግኩኝ እየሄድኩኝ ከዛ ውጭ ደግሞ በእግር እየተጓዝኩኝ ደግሞ ቬጋስ ምን ትመስላለች የሚለውን አሳያችኋለሁ። ነገ ከነጎዳም ደግሞ እዚህ የተለያዩ ሆቴሎች ምን ይመስላሉ፣ ከዛ በተጨማሪ ደግሞ በቀንስ ቬጋስ ምን ትመስላለች የሚለውን አሳያችኋለሁ። ስለዚህ ቬጋስን ልቀላቀላት ነው። ተከተሉኝ። ይህ ሳይን ያለው ከኋላችን ያለው የላስ ቬጋስ ላንድማርክ መለያው ማለት ነው። በ1959 ቤቲ ዊልስ በተባለች ሴት ነው የተሰራው። ይቻ አርቲስት እንድትስል ይህን እንድትሰራላቸው የጠየቃት አንድ ኖርማል ቢዝነስ ማን ነበር። ስለዚህ በአሁን ሰዓት ላይ የላስ ቬጋስ መለያው ይሄ ላንድማርክ አንድ በዚህ ጊዜው የነበረ አንድ ነጋዴ ነው በቃ ለከተማው ብሎ ያሰራት ማለት ነው። መቼስ ላስ ቬጋስ የመጣ ሰው እዝሽ ቦታ ላይ ሳይነሳ ሄድም። ኖርማሊ እንዲያውም አሁን ፀሐይ በጣም ስለበረታ ነው እንጂ ፀሐዩ ወረድ ያለ ስትመጣ እዚ ጋር ያለው ወረፋ አይቻልም። በጣም በጣም በጣም ወረፋ ያጋጥማል እና ይሄንን ላንድ ማርክ ግን አሁን ሳየው የላስ ቬጋስን አንድ ጥያቄ ወደ ጭቅላት የመጣው ምንድነው፣ የአዲስ አበባ ላንድ ማርክ ማን ነው? ማለትም ምን ምልክት ስታዩ አዲስ አበባ የሚለው ይመጣላችኋል? ለምሳሌ አይፍል ታወርን ስናይ ፓሪስ ይመጣልናል። ወይም ይሄንን ፋብለስ ላስ ቬገስን ስናየው ላስ ቬገስ ይመጣል። የአዲስ አበባ ግን ምንድን ነው ብዬ አሰብኩኝ እና መቼስ በግሌ ሰፈር የሆነች ብዬ ወደ ልደታ ሰፈር ሂጄ ልደታ አካባቢ አልልም። ምክንያቱም ማዳላት ነው የሚሆነው፣ እውነቱን አይገልጸውም። እንደኔ ግን ሲሪየስ ኖት የአዲስ አበባ ላንድማርክ የሚመስለኝ ብሔራዊ ቴያትር አጠገብ ያለው አንበሳው ያለየት ያለው አንበሳ አፄ ኃይለስላሴ ሲመርቁት ብዙ ወጪ ወጥቶበት ነበርና ምንም እንኳን አንበሳ ባይመስልም የወጣበት ገንዘብ አንበሳ ያደረገዋል የመሰለ ነገር ተናግሯል ይባላል። ኤኒ ሃው የአዲስ አበባ እንግዲህ ለአንድ ማርኩ ያዩሁ ነው ብዬ አስባለሁ። እስኪ እናንተም ተወያዩበት። ለማንኛውም ከተማውን በቀን የተወሰነው ቦታ ሁን ሂጅ ያሳያችኋለሁ። ከዛ በተጨማሪ ደግሞ በተለይ ላስ ቬጋስ የምትታወቀው በማታ ነው። ይቺ የኃጢአት ከተማ ደ ሲን ሲቲ የምትባለዋን አሳያችኋለሁ። እንግዲህ አሁን ፀሐዩም እየበረታ ነው። በመኪና እየተዟዟርኩኝ ላሳያችሁ፣ ተከተሉኝ።